ጨርቅ ማህፀናችሁ ላይ እንትን ይሉላችኋል ፈሳሹ እንዲቆም ወይም ደግሞ እንዲያግደው ተብሎ ማህፀናችን ላይ ይደረጋል። ይሄ ይሄ ጨርቁ በወሊድ ሰዓት አንድ ነገር አጋጥሞኝ እንደነበር እንገራችሁ። እስከዛሬ ድረስ ደብቂያችሁ ነበር። ነገር ግን ዛሬ ነግራችኋለሁ፣ እውነታው ማለት ነው። ምክንያቱም እናንተ ምትማሩበታላችሁ ብዬ ስለማስብ ነው የመቻቸው። ይህ ቪዲዮ ግን እስከመጨረሻው ድረስ ተመልከቱ። ይህ ቪዲዮ ግን ለሴቶች እና ለሴቶች ብቻ ነው የሚጠቅሙት። ለወንዶች ምንም አይጠቅማችሁም። በነገራችን ላይ ብታዳምጡትም ለእናንተ ለሚስታችሁ ሊጠቅማችሁ ይችላል። ደግሞ እንዳይረጋ ወይም ደግሞ ምንድን ነው የሚባለው ነገር ብቻ ሙልጭ ብሎ እንዲወርድላቸው በእንደዚህ አይነት ጨርቅ ግን ይጠረጋል እና ያጨርቁ ገብቶ ነበር። ዞሮ ዞሮ ቀርቶ ነበር እኔ ጋር። ከዛም በአስረኛው ቀን ኡ እያልኩ ያጨርቅ ሲወጣ ጨርቅ ነው ሽንቴ ይወርደኛል፣ እውነት ለመናገር ማለት ነው። እና ይህንን ስላችሁ ያው ግልጽ በግልጽ እናውራ ወይም ደግሞ ያጋጠመኝን ነገር ነው የምነግራችሁ ተመልካቾች ይሄ ሽንት ይሄ ምናምን ስላችሁ ብዙ የሚያሳፍር ቢሆን ግን ያጋጠማችሁን ነገር ብትናገሩ ችግር የለውም ብዬ ስለማስብ፣ ሰላም! የተከበራችሁ የተወደዳችሁ የቻነል ቤተሰቦች ሰላም ለእናንተ ሆ እንደምናላችሁ። ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ዛሬ ልነግራችሁ ያሰብኩት ተመልካቾች በሶስተኛ ጊዜ ከሁለት ወር በኋላ ያጋጠመኝን ነገር ትንሽ ልበላችሁ። እንግዲህ ተመልካቾች በወሊድ ሰዓት ምን እንዳጋጠመኝ ዛሬ ልንገራችሁ። ለእናንተ የሚጠቅማችኋል እናቶችዬ ምክንያቱም ብዙ የሚገጥም ነገር አለ በሁሉ ሰዓት ማለት ነው። እና ይሄ እንደምትመለከቱት ይሄንን ሰጥተው ነው። ከዛ ነው ይሄ የሚጣውት ይሄ ይሁን ስም አለው? ጨርቅ ልበላችሁ እጭ ነው እንደምትመለከቱት ከሆነ ሆስፒታል ብቻ ነው የምታገኙት። እኛ ጋር ግን ይሄ ምንድነው የነጠላ ምናምን የሚመስል ነገር ነው። ስለዚህ ተመልካቾች ይህ ምንድነው ካላችሁኝ ምን አጋጥሞሽ ነበር ብዙዎቻችን የምጠብቁት መውለድን ወይም ደግሞ በሰላም መገላገልን ነው። ከዛ በኋላ ያለውን ስቃይ ግን እኔና ወላዶች ብቻ ናቸው የሚያውቁት ወይም የምናውቀው እና ምን እንዳጋጠመኝ እንዳላችሁ፣ በነገራችን ላይ ምጥ የጀመረኝ ለቤት አምስት ሰዓት አካባቢ ነው። ከዛ በኋላ ስድስት ሰባት ሰዓት ላይ እዛ ሄድን። እዛ ስንሄድ ገናነሽ አልጋ ከምትጂ ወክ አድርጊ ተብዬ ወክ እያረኩ ነበረ። ከዛ በኋላ የሽንት ውሃ የሚባለው ነገር ወደ ሶስት ሰዓት ላይ ፈሰሰኝ ማለት ነው። ከዛ በኋላ አልጋ ተያዘኝ አልጋ ያዝኩኝ። አልጋ ከሰጡኝ በኋላ ስምንት ሰዓት ላይ አካባቢ ወለድኩ። እውነት ለመናገር እግዚአብሔር ይመስገን የምጥመርፊያ የለብኝም፣ ስቲሽ የለብኝም፣ ብቻ ደስ የሚል ነገር ነበረ። በራሱ ነው የመጣው። እስከዛ ድረስ ብዬ ሄዳለሁ፣ ቀጠሮ ይቀጥሩኛል፣ ከዛ በኋላ የምጥመርፊያ ይሰጣለው፣ ከዛ በኋላ ነበር የምወልደው። የአሁኑ ግን ደስ የሚል ምናልባት ጾታውም ስለተለየ ሊሆን ይችላል እና ተመልካቾች ከዛ በኋላ ግን ምን ለመናገር ያው ለሊትም ስለሆነ ይሄድ ነው። ምግብም ከዛ እራት ብቻ ነው የብለው 3 ሰዓት አካባቢ ላይ። ከዛ ምግብም ስለማይቻል ፈሳሽ ብቻ ስለነበረ እኔ ትንሽ ደከምኩኝ። ከወለድኩ በኋላ ያው በምጥ ሲሆን እናቶች እንደክማለንና በጣም አምጪም ስለነበረ ድክም አለኝ። ከዛ ምን ያርጉኝ። ከወለድኩ በኋላ በቃ መናገር ሰማይ በዛም ደግሞ በቃ የሆድ ቁርጠት ነገር አመመኝ ማለት ነው፣ ላይቱ ሙሉ። ከዛም እንደጋጠመኝ እንገራችሁ ተመልካቾች፣ ለእናንተም ይጠቅማችኋል ብዬ ስለማስብ ነው። ይሄ ነገርም አንዳንድ ሴቶች ላይ ይፈጠራል። ይሄንን ጨርቅ ማኅፀናችሁ ላይ እንትን ይልላቸዋል። ፈሳሹ እንዲቆም ወይም ደግሞ እንዲያግደው ተብሎ ማኅፀናችን ላይ ይደረጋል። ይሄ ይሄ ጨርቁ ማለት ነው እና እኔ ይኑር አይኑር በዛ ሰዓት አላቀም አንዴ ልጅ ብቻ እንዲወጣ ልጅ ብቻ ነበር የምፈልገው እና ማለት ነው። ከዛ በኋላ ለካ ይሄ ጨርቁ ተደርጎ ተረስቷል። መውለቅ ነበረበት ወይም ደግሞ እኔ ሽንቴ በምሸናበት ሰዓት መውደቅ ነበረበት ማለት ነው። እኔ በነገራችን ላይ አጥሚ ጠጥቻለሁ፣ ብዙ ፈሳሽ ወስጃለሁ። ለይስ ሙሉ ግን ሽንቴ አይመጣም ነበረ። ስለውነ ሳወራችሁ ማለት ነው። ሽንቴ አይመጣም እስከ አስር ቀን አካባቢ ድረስ ሽንቴ አይመጣም ግን ቁጭ ስን ሽንቴ ይወርደኛል። ሁሉን ለመናገር ማለት ነው። እና ይሄንን ስላችሁ ያው ግልጽ በግልጽ እናውራ ወይም ደግሞ ያጋጠመኝን ነገር ነው የምነግራችሁ ተመልካቾች። ይሄ ሽንት ይሄ ምናምን ስላችሁ ብዙ የሚያሳፍር ቢሆን ግን ያጋጠማችሁን ነገር ብትናገሩ ችግር የለውም ብዬ ስለማስብ ነው። ከዛ ለካ ይሄ ጨርቁ ወደ ውስጥ ገብቶ ኖሯል ታውቃላችሁ፣ ወደ ሆድ ውስጥ እና ለዘጠኝ ቀን ያክል የሆድ ቁርጠት በጣም ነበረ የሚያምር በጣም ትኩስ ነገር እጠቀማለሁ። ተልባ ደህና ነው ይሉኛል፣ ኮካ ደህና ነው ይሉኛል፣ እንደውም ቢራ በባዶ ጥሩ ነው ይሉኛል። ያላደረግኩት ነገር የለም፣ ያልተጠቀምኩት አልኮል የለም። በቃ አረቄ ሁላ ጠጥቻለሁ። አራስ ቤቶኝ። ለምን ሆዴ በጣም ነበር የሚቆርጠኝ። ለካ የሆድ ቁርጠቱ እንዳለ ሆኖ አንዳንድ እናቶች ላይ በነገራችሁ ላይ የሆድ ቁርጠትን ማንሳቴ ካልቀረ ማራት የሚባል ነገር አለ ይሄ በሽታ ስትወልዱ በዘር አንድ ጊዜ ይዛችኋል፣ ወይ የመጀመሪያ ልጃችሁ ላይ፣ ወይ ሁለተኛ ልጃችሁ ላይ፣ ወይ ሶስተኛ ልጃችሁ ላይ፣ ወይ አራተኛ ልጃችሁ ላይ። እኔ ግን እንደዚ አይነት ሁለቱንም ስወልድ ምንም የለብኝም። ግን ምናልባት ያ ነው ብለው ቤተሰብም ስላሰበ ምንድ ነው በቃ ይህን አድርግበት፣ ይህን ስታደርግበት እኮ ይሄ ተዋል ምናምን ና እንደውም ምናለችኝ የሆኔ ሴትዮ፣ ልክ እንደወለድሽ ይሄ ነገር እንዳመመሽ ቢታወቅ ኖሮ ቅጠላ ቅጠል ነበረ ያንን ከጠጣሽበት በኋላ ድራሽ አባቱ ነበር የሚጠፋሉ አይ ብዬ ዝማርኩ ማለት ሆዴን በጣም ያመኝ ነበረ። በጣም እህል አያስበላኝም እህል ስበላ ገንፎ ምናምን አንዳንድ ጉርሻ ትንሽ ትንሽ ነገር የምጠቀመው ማለት ነው። ለምን እህሉ ሲገባ ሆዴን ያመኛል፣ ሆዴን ይቆርጠኛል። አጥሚቱም ትኩስ ስለሆነ ትንሽ ትንሽ እጠጣለሁ፣ ምክንያቱም ለጥም ስለሚያስፈልገኝ ማለት ነው። ከዛ በኋላ ይሄ ነገር ምንድን ነው ለሰዎችም ስናገር ያው ማለት አራስ ቤት ሆናችሁ ሽንታችሁ ቶሎ ቶሎ ነው የሚመጣው፣ ምናምን ፈሳሽ ስለምታበዘው እና ለሰዎች ራሱ አማክር ነበረ። ሽንቴ እኮ እንደዚህ አይመጣም፣ ግን ቁጭ ስል ቻው ብሎ ይወርዳል ሽንቴ ማለት ነውና ይሄ ነገር ምንድን ነው ብዬ ስጠይቅ፣ አይ በቃ ተጎርተሽ ነው ቦታው እስከሚመለስ ነው የማጽናችን። ምንድነው ምንድነው፣ ብቻ ብዙ ነገር አሉ ማለት ነውና ከዛ በኋላ ይሄ ነገርማ ወደ ሌላ ኢንፌክሽን ከሚፈጠብ በነገራችን ላይ ውሃ ስለማልጠቀም የሽንት ኢንፌክሽን አለብሽ ተብዬ ነበር። እና መድኃኒቱ ላትስቶኛ መድኃኒት ወስጃለሁ። እና ውሃ በጣም ጠጭ ተብዬ ነበረ። ግን ነይ በእርግዝና ሰዓት ውሃ ምናምን መጠጣት አሉት አልኮል ብጠጣ ይሻለኛል ወይ ቢራ ደግሞ፣ ወይ ለስላሳ ነገር አንዳንድ ብጠጣ ይሻለኛል። ከዛ በተረፈ ግን ውሃ ሁለት ሌትር ሶስት ሌትር በቅ ምናምን አልጨርስም። አንድ ብርጭቆ ልጠጣ እችላለሁ እንደ ላምሮት ወይም ደግሞ ምግብ ስበላ ምናምን። ከዛ በተረፈ ግን ምንም አልጠቀምም ማለት ነው እና ይህ ኢንፌክሽን እንዳለብኝ ተነግሬ ነበረ ከዛን ቀን ጀምሮ ግን ትንሽ ትንሽ ውሃ ጠጣለሁ መድኃኒቱን ከወሰድኩ በኋላ እኔ ምንም ነገር እንትን የሚል ነገር የለም ግን እናንተ ስትመረመሩ ይሄ ነገር አለብሽ የምትባሉት ነገር አለ አይደለም እና ለወደፊት መጥፎ እንደሆነ ያለቀኑ ምጥ እንደሚመጣ ምናምን ሽ ኢንፌክሽን ብቻ ብዙ ነገር አለች ማለት ነው ዶክተሯ ኦኬ ብዬ ተቀመጥኩኝ ዞሮ ዞሮ ግን ያው በሰላም እወልጃለሁ እዚህም ደርሻለሁ። ነገር ግን እኔ ካለፈው በኋላ የምነግራችሁ ተመልካቾች ያ ነገር ምንድን ነው ካላችሁ፣ እንግዲህ ይሄ ጨርቁ ሆዴ ውስጥ ገብቷል በማህፀኔ ማለት ነው ማለት በማህፀኔ በማህፀን ሆድንም ብቻ አላውቅም። ከዛ በኋላ አትራ ሳውንድ ሄጄ የታየው በአስረኛ ቀን ማለት ነው ደጅ ከወጣሁ እንደውም ደጅ ስወጣ ምናምን ቪዲዮ ቀርዞ የላቸኋል። ልክ እሱን ካሳያችሁ በኋላ በማግስቱ ሲሄድ ሲታይ የሆነ ነገር ያሳያል ማለት ነው ባትራሳውንድ የሆነ ነገር ያሳያል። ከዛ በኋላ ምንድን ነው ተብሎ እንዴት ነው ከእንደገና ከዛ በኋላ ሲታይ ያው እንትን ላይ ማህፀን ላይ የተደረገው ጨርቅ ለካ ወደ ውስጥ ገብቶ ኖሯል። እንዴት እንደገባ መቼ እንደገባ ግን እኔ ራሱ አላስታውስም። ተመልካቾች ምናልባት የኔ ስህተት ሊሆን ይችላል። ማውጣት ነበረብኝ የዛ ሰዓት ስጸዳዳ ወይ ልብስ ስቀይር፣ ወይም ደግሞ የዶክተሮቹ ስህተት ሊሆን ይችላል። አላውቅም። በነገራችን ላይ ከወለዳችሁ በኋላ እንደዚህ አድርገው በመቀስ አድርገው እንደዚህ ይጠርጉላችኋል፣ ሆዳችሁ ማለት ነው። ምክንያቱም ፈሳሹ ነገሩ ደሙ እንዳይረጋ ወይም ደግሞ ምንድን ነው የሚባለው ነገር ብቻ ሙልጭ ብሎ እንዲወርድላቸው በእንደዚህ አይነት ጨርቅ ግን ይጠረጋል እና ያጨርቁ ገብቶ ነበር፣ ዞሮ ዞሮ ቀርቶ ነበር ነ ከዛም በአስረኛው ቀን ኡ እያልኩ ያጨርቅ ሲወጣ፣ ጨርቅ ነው ምን ለምናገር፣ በቃ በንትን ለውሱ ውስጥ ብሏል ብቻ፣ ግን ጨርቅ ነው። ከዛን ቀን ጀምሮ ግን ያገኘው ሰላም አጠይቁም ቁስሉ ግን ስለተነካካ በጣም አመ ነበር ሆዴን። ከዛ በኋላ አንድ ሁለት ቀን አማመኝና ተረጋጋሁ፣ ደህና ሆንኩኝ ይዋስ ነው። ስለዚህ ተመልካቾች ቼክ ወለዳችሁ በኋላ ቼክ ማድረግ አለባችሁ እናንተ፣ ምክንያቱም እኔ ዛ ሰዓት ስለደከምኩኝ ሊሆን ይችላል።